ክብሮታይ ሰላምታችን በያላችሁበት ይድረስ። የተወደዳችሁ የኢትዮ ፎረም ቤተሰቦች፣ እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ማቅረብ ጀመርን። አበይት ነጥቦቹን በቅድሚያ በፓርላማው ዛሬ ሻቢያና ኤርትራም ከጠቅላይ ሚኒስትሩ ይፋው የጦርነት ዛቻ ደርሷቸዋል። የብልጽግናው ፕሬዝዳንት ኢሳያስን ከሃዲ አድርገው አቅርበው ኤርትራንም እንደ ጋዛ ስለው በየትኛውም ጊዜ ጦርነት ሊቀሰቀስ ይችላል ብለዋል። የቀድሞው አጋራቸው ሻቢያን በጦር መሳሪያና ሰዎችን በማዘዋወር የብርን የመግዛት አቅምን በማዳከም ሳይቀር እየከሰሱም አታቆሙንም ሲሉ ተደምጧል። ይህንን ይዘናል። ይህ በእንዲህ እንዳለ የኢሳያስ አፈወርቅ መንግስት ምላሽ ሰጥቷል። የብልጽግና ነገር ብላ ሳይሉት ከወጡ አድርጉልኛል አይነት ነው ይላል ከወደ አስመራ የተሰነዘረው ምላሽ። ሰሙታላችሁም። የፋኑ አመራሩ በድንፋታ ሳይሆን በትብብር ቀይ ባህር ላይ ባህር ኃይል ካልገነቡት ወገነን የሚል ማብራሪያ ሰጥቷል። በሌላ በኩል በክልሉ የተለያዩ ስፍራዎች የሚፈጸሙ ጥቃቶችናም የሚመረቁ የሰራዊት አባላት እንደቀጠሉ ናቸው። በዝርዝር እንመለከተዋለን። በትግራይ የብልጽግና ድሮኖች ጉዳይ እያነጋገረ ነው። የጠቅላይ ሚኒስትሩ አማካሪ ዳንኤል ክብረት የምናስቀይረው አጀንዳ የለም ብለዋል። ሰሙታላችሁ። ወታደራዊ አዛዡ የመከላከያ ሰራዊቱ ዓላማ በሌላቸው ውጊያዎች እየተሰላቸ መምጣቱን መናገራቸው ታውቋል። ከሰሞኑ በተለያዩ መድረኮች ላይ የሰራዊቱ አመራሮች የሚያደርጓቸው ንግግሮችም በርካታ ጉዳዮች የተነሱባቸው ሆኗል። ሌላኛው መረጃችን ነው። በኦሮሚያ ክልል በርካታ ሰላማዊ ዜጎች መገደላቸው ተሰማም። በመርቲ ወረዳ ከተገደሉት ውስጥ አምስት የአንድ ቤተሰብ አባላት እንደሚገኙበት ሀገረ ስብከቱ አሳውቋል። እንመለከተዋለን። የሱዳን ፈጥኖ ድራሽ ኃይል በተቆጣጠራት ከተማ ውስጥ በአንድ ቀን ውስጥ ከ2000 በላይ ሰዎችን መግደሉ ተገለጸም ከእነዚህ መካከል አብዛኞቹ ሴቶችና ሕፃናት ናቸው ተብሏል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። በፓርላማው ዛሬ ሻቢያና ኤርትራ ይፋው የጦርነት ዛቻ ከጠቅላይ ሚኒስትሩ ደርሷቸዋል። የብልጽግናው ፕሬዚደንት ኢሳያስን ካድሬ አድርገው አቅርበውም ኤርትራንም እንደ ጋዛ ስረው በየትኛውም ጊዜ ጦርነት ሊቀሰቀስ ይችላልም ብለዋል። የቀድሞ አጋራቸው ሻቢያንም መሳሪያና የሰዎችን ዝውውር በማከናወን የብር የመግዛት አቅምን በማዳከም ጭምር እየከሰሱ አታቆሙንም ሲሉ ተደምጧል። ከወራት በፊት የተለያዩ የህብረተሰብ ክፍሎችን የብልጽግናው ፕሬዚደንት በቤተመንግስት መንግስት እየጠሩ ሲያነጋግሩም ኤርትራን እንደ ጋዛና ደርጋታለን፣ ማለታቸውን ኢትዮ ፎረም ከስብሰባው ታዳሚዎች ሰምቶ መዘገቡ ይታወሳል። ዛሬም ጠቅላይ ሚኒስትሩ ይህንን ዓለም እያዳመጠው ጋዛም የደረሰለት የለም መጨረሻችሁ እንደነሱ መሆን ነው ሲሉ የአስመሩ አገዛዝ ላይ ዝተዋል። ውጊያው ከተነሳ የተከበረው ምክር ቤት ውጊያው ከተነሳ ውጤቱ ግልጽ ነው፣ ግልጽ ነው ውጤቱ። ከዛ በኋላ የየ አይሰራም። ሰው እንዴት ዩክሬን እያየ ፓለስቲኔን እያየ ስማገዝ ያወራል? ማንም አይሞትልህም፣ አያዋጣም በቲፎዞ ውጊያ እንደማይቆም እንኳን አየን። ከገባን ግን ግልጽ ነው ውጤቱ። አስተማማኝ አቅም ነው ያለን። ማንም አያቆመንም። ይሄ ግልጽ መሆን አለበት። ዐቢይ የቀድሞ የጥፋት አጋራቸው ኢሳያስን የወነጀሉት በበርካታ ጉዳዮች ላይ ነው። ቀዳሚው ቃሉና አይጠቀሙት እንጂ ካድሬ ነው በሚል ያብራሩበት ነው። ገና ወደ አዲስ አበባ ኢሳያስ በመጣ ወቅት ሚሊኒየም ላይ አሰብን ነው የምንጋራው ብያለው። አስመራ ስንሄድም ልኡካንን ስንልክም ይህንኑ እነግራቸዋለን። መንገድ ከአሰብ ወደ ኢትዮጵያ እየገነባን ነበር። እነሱ ግን በማናውቀው ሁኔታ ማቋረጥ ብቻ ሳይሆን ኤሌክትሪክ እንዘርጋላቸው ስንላቸው እምቢ አሉ። ጄኔሬተር እና ክሬንም ከዱባይ አስመጥተንላቸው ከለከሉ እያሉ አብይ በምሬት ተናግሯል። ከዛም ኤርትራ እኮ ወጣት አልባ ሀገር ነው እኛ በአንድ ዓመት ኤርትራን የሚያክል ህዝብ እንጨምራለን ሲሉም ቀጥለዋል። ፓርቲ የሌለበት ሀገር፣ ምርጫ የሌለበት ሀገር፣ ህገ መንግስት የሌለበት ሀገር፣ ወጣት የሌለበት ሀገር። በነገራችን ላይ በየ አመቱ ኢትዮጵያ ሶስት ሚሊዮን ሰው ገደማ ትጨምራለች፣ በየአመቱ አንዳንድ ኤርትራ ትጨምራለች። የብልጽግናው ግነው ፕሬዚደንት የቀድሞ የጥፋት አጋራቸው ላይ የሚያቀርቡት ክስ ይቀጥላል። ብር እንዲዳከም እያደረጉ ያሉት አሜሪካ ላይ ጥቁር ገበያን ከፍተው ነው። ህገወጥ ዝውውር እያከናወኑም አዲስ አበባን እያጨናነቁብን ነው። ከዛም ባሻገር ታጣቂዎችን መሳሪያ እያስታጠቁብን ነው፤ ሲሉም በነፍስ ወከፍ ከዚህ በፊት ይቀርብ የነበረን የብልጽግና ክስ ይፋው ያደርገውታል። ከዚህ ጋር እያይዘውን በኢትዮጵያ በነፍጥ የሚታገሏቸውን አካላትን የሻዕቢያ መንግስት ተላላኪ ናቸው በማለት ወንጅለዋል። የአማራውም ሸኔ የኦሮሚያውም ሸኔ፣ የአማራውም ሸለቆ ሸለቆ አባይ የኦሮሚያውም ሸለቆ ሸለቆ አባይ ተወያይቶ የመጣውን ተቀብለናል። ተላላኪ ናቸው እነዚህ። ጠቅላይ ሚኒስትሩ ይህንን ቢሉም ለሻቢያ የተላላከ የሚሉት የኦሮሞ ነፃነት ሰራዊት እሳቸው ለሻቢያ እየተላላኩ ኢትዮጵያንን ሲገድሉ ይህንኑ ድርጊታቸውን እየተቃወመም ከእርሳቸው ኃይል ጋር ይዋጋ እንደነበር ሾርት ሜሞሪያም የሚሉት ህዝብና ፓርላማው አላስታወሳቸውም። ዐቢይ የኤርትራ መንግስት ወዳጅ ሲከዳ ጥላ ነው እያሉ የፓርላማ መቅደማቸውን ከሶስት ዓመት በፊት ሲያነበንቡም ዛሬ በአማራ ክልል ነፍጥ ያነሱባቸው ወጣቶች አደባባይ ላይ አትግደሉን አታስገድሉን የሚል ሰላማዊ ሰልፍ ያደርጉ እንደነበር ይኸው እርስዎ ዝሆን ኖት፣ ሌላው እሾህ ነው ሲሏቸው የዋለው ፓርላማም ሊያስታውሳቸው የሚችለው አይሆንም። እርሳቸውም ዝሆንነታቸውን ተቀብለው አዎ እሾህ አያስደነብረኝም ብለው፣ በተለይም ግን ኤርትራን ያስደነብርልኛል ያሉትን በኃይለ ቃል የተሞላ ንግግራቸውን ያደረጉበትን ውሏ

ይህ በእንዲህ እንዳለ የኢሳያስ አፈወርቅ የመንግስት ምላሽ ሰጥቷል። የብልጽግና ነገር ብላ ሳይሉት ከወጡ አርጉልኛል አይነት ነው ይላል ከወደ አስመራ የተሰነዘረው ምላሽ። አሁን ከወደ ብልጽግና በኩል ያለው ትርክት ነገሮች ሁሉ ወደ አሰብ ያማትራሉ የሚል ይመስላል። በእርግጥ ይህንን የየዕለት ፕሮፓጋንዳ ተራ ወቅታዊ ህዝቡን የመግጃ ስትራቴጂ እንጂም ለሁለት ዓመታት እንዲሁ እየተባለና እየተነገረ የተለወጠ ነገር የለም፣ ወደፊትም የሚመጣ አዲስ ነገር የለም በሚል የሚገልጹት ቁጥራቸው ጥቂት አይደለም። በሌላ በኩል አብይ የራሳቸው ሌጋሲ ጦርነት መሆኑን ያውቃሉናም የአሰብን ሌጋሲ የራሳቸው ማስታወሻ እንዲሆን ሌላ ጦርነት ለመክፈት እየተዘጋጁ ነው የሚሉትም እንዳሉ ናቸው። ከዚህ ጎን ለጎን ሻቢያ ደግሞ ብልጽግና በውስጥ የተነሳበትን ተቃውሞና እየተደረገበት ያለውን ትግል አጀንዳ ለማስቀየር የሚያደርገው ጥረት ነው ሲል ደጋግሞ ባወጣቸው መግለጫዎች ላይ ይገልጻል። በእርግጥ ዛሬ በፓርላማው የፓርላማ ባሉ ደሳሌ ጫኔ የህዳሴውን ግድብ የቀደሙ ሰዎች እንዳስጀምሩት ሁሉ እርስዎም በዚሁ በአባይ ወንዝ ላይ ሌላ ግድብ እንደሚያስጀምሩ ተስፋ ላይ ብለው አንስተው ከዛም ከኤርትራ ጋር ያለው ነባራዊ ሁኔታ ደግሞ በሰጦ መቀበል መርህ መሰራት አለበት፣ ጦርነት አያስፈልግም ሲሉ ጠቅላይ ሚኒስትሩ ደግሞ የኤርትራ ቤት በኩል ፓርላማ ውስጥ ገባ የሚል ስላቅ እንዳቀረቡ የሚታወቅ ነው። የሆኖ ሆኖ ሻቢያ በቃል አቀባዩ የማነ ገብረ መስቀል በኩል ከሰሞነኛው የአራት ኪሎ ዛቻ ጋር በተያያዘ ምላሽ ሰጥቷል። በዋናነት ያተኮረው ግን ከፊልድ ማርሻል ብርሃኑ ጁላው ሁለት ሚሊየን ሁናችሁ ሁለት መቶ ሚሊየን ሕዝብ አታፍኖም ንግግር ጋር በተያያዘ ነው። ጠቅላይ ሚኒስትሩም አንድ መቶ ሚሊየን ፐርሰንት እርግጠኛ ሆነው አሰብን እንደሚቆጣጠሩ ተናግሯል። የሻቢያው ምላሽ ደግሞ የብልጽግና ፓርቲ ባለስልጣናትና ገልግ ዎቻቸው ሁለት ምላስነታቸው እንደቀጠለ ነው ሲል ይጀምራል። በዚህ ሳምንት ብቻ የብልጽግናው መንግስት ቀጠናዊ ሰላምና መረጋጋት ላይ እንደሚመክር ገልጾ የጣና ፎረምን አዘጋጅቶ ነበር። ነገር ግን በተመሳሳይ መንፈስ የጦር አዛዡና ሌሎችም ከፍተኛው የጦር መኮንኖች በኤርትራ ላይ ያላቸውን የጦርነት አጀንዳ በግልጽ ሲናገሩ ሰንብተዋል ይላል። አስከትሎ ደግሞም የብልጽግና ሰዎች ሀገሪቱን ከቀይ ባህር ጋር ማለትም እንደ ምጽዋ፣ አሰብና ታጁራ ያሉ ወደቦች ጋር የሚያገናኝ የባቡር ትራንስፖርት ፕሮጀክትን በ1.58 ቢሊዮን ዶላር ይጀምራል ይቀራል በሚል ምንም መሰረት የሌለው የህልም ፕሮጀክቶቻቸውን ሲያወጁ ሰንብተዋል ሲልም ይቀጥላል። ኤርትራ ይህንን ብላ ሳይሎት ከወጡ አርጉልኝ አለ በሚል ተወስዷለች፣ ይላል ምላሹ። የብልጽግና ጤና የጎደሉ አስተሳሰብ በመተማመንና መልካም ግንኙነት መርህ ላይ የተመሰረተ አይደለም የሚለው ይኸው የሻቢያው ማብራሪያም፣ ይህ ደግሞም ቀጠናዊ ሰላምና መረጋጋት ላይ ተጽዕኖን ያስከትላል ሲልም አንስቷል። የዓለም አቀፍ ህግና መርሆዎች ማለትም ሉአላይነትና ግዛታዊ አንድነትን ማክበር ላይ መመስረት አለባቸው የሚል ምክርም ጠቅሷል። ይሁን እንጂ ሻቢያ ያላከበራቸው የኢትዮጵያ ሉአላይ ግዛቶችን በተመለከተ አንስቶ አያውቅም። ከሰሞ ኑ እየተደረጉ ያሉት ንግግሮች የአፍሪካ ቀንድ የማይሸከመውን ሌላ የጦርነት ቀውስ የሚያዋልዱ አደገኛ ሁኔታዎች ስለመሆናቸው ግን በዕለታዊ ማብራሪያው ላይ አንስቷል። የፋኖ አመራሩ በድንፋታ ሳይሆን በትብብር ቀይ ባህር ላይ ባህር ኃይል ከገነቡት ወገንን የሚል ማብራሪያን ሰጥቷል። በሌላ በኩል በክልሉ የተለያዩ ስፍራዎች የሚፈጸሙ ጥቃቶች አሁንም እንደቀጠሉ ናቸው። የብልጽግናው መሪ የተላላኪና የሽፍታ እያሉ የሚያቃልሉት የአማራ ክልሉ ጦርነት በሁለት ወገን ያሉ ተፋላሚ ኢትዮጵያንን ብቻ ሳይሆን በርካታ ሰላማዊ ዜጎችን ጭምር እየቀጠፈ ያለ ነው። በቅርቡ የተደረጉት በድሮን የታገዙ ዘመቻዎችም የሽፍታ ዘመቻዎች አይደሉም። ከነዚህ ዘመቻዎች ጎን ለጎን የሚደረጉ ውጊያዎችም አሁንም እንደቀጠሉ ናቸው። ከነዚሁ ውስጥ ከሰሞኑ የድሮን ጥቃት በደረሰበትና ሰዎች በተጎዱበት በምዕራብ ጎንደር ቋራ ቀጠና ሳሊያ ተብሎ በሚጠራው አካባቢ ዛሬም የቀጠለው የተኩስ ልውውጥ ተጠቃሽ ይሆናል። በዚሁ ቀጠና ሻውራ ቃቢያ ያለም አንድ ስፍራ ላይ የደረሰ ድንገተኛ ደፈጣ ጥቃትን ተከትሎ የተኩስ ልውውጥ እንደነበርም ታውቋል። ላለፉት ሁለት ቀናት ሙሉ ጠንከር ያለ ውጊያ የተመዘገበባቸው ሁለት አካባቢዎች የሰሜን ሸዋ ዞን መራሃ ቤት ቀጠናና፣ ደቡብ ጎንደር ደራና እስቴ አካባቢዎች ናቸው። እነዚህ ውጊያዎች ከክልሉ የጸጥታ ኃይሎች ባሻገር የመከላከያ ሰራዊቱ በተለይም በሰሜን ሸዋ ዞን የኮማንዶና አየር ወለድ አባላት ጭምር የተሳተፉበትም ሆኗል። የደረሰው ሰብአዊና ቁሳዊ ጉዳትን በተመለከተ የተባለ ነገር ባይኖርም የፋኖ ኃይሎች ከነዚህ ጥቃቶች ባሻገር የሰራዊት ግንባታ ላይ ስለመሆናቸው ይገልጻሉ። ከሰሞኑ በተለያዩ አካባቢዎች እነዚህን አሰለጠና ናቸው ያሏቸውን ታጣቂዎቻቸውን ማስመረቃቸውንም ይፋ አደርገዋል። ከዚህ ጋር በተያያዘ ማብራሪያቸውን ያቀረቡት የፋኖ አመራሩ አስረስ ማረም ከሸለቆ ተነስተን ማማው ላይ እንዴት መድረስ እንደምንችል እናውቃለን። በግጭት ሳይሆን በስልት በጦርነት ሳይሆን በዲፕሎማሲ ጥበብ፣ በድንፋታ ሳይሆን በትብብር ቀይ ባህር ላይ የባህር ኃይልን ከገነቡት ወገን ነን ብለዋል። ለአፍሪካ ቀንድ ሰላም የምንሰራም ቂምና ጥላቻን ሳይሆን ጸረ አረመኔያዊ አገዛዝን ለማስወገድ የምንሰራነን ሲሉ ሲሉም አክሏል። አማራ ህዝብ ዛሬም የደረሰበት የህልውና አደጋ ላይ የደረሰው በጥቂት ጊዜ ብቻ በተከሰተ የኃይል መዛነፍ ምክንያት እንዳልሆነው ሁሉ በአጭር ጊዜ ድሎቻችን ብቻም ህልውናችንን በዘላቂነት አናስከብርም። እናም ይህንን ለማረጋገጥ የሚሆን ኃይል ማሰልጠናችንን እና ማደራጀታችንን እንቀጥላለን ሲሉም አንስተዋል። ወታደራዊ አዛዡ ሰራዊቱ አላማ በሌላቸው ውጊያዎች እየተሰላቸ መምጣቱን መናገራቸው ተሰምቷል። ከሰሞኑ በተለያዩ መድረኮች የመከላከያ አመራሮች የሚያደርጓቸው ንግግሮችን በርካታ ጉዳዮች የተነሱባቸው ሆኗል። ሰራዊቱ እንደ ብልጽግናው አገዛዘመን በሀገሪቱ የተለያዩ አካባቢዎች በየመንደሩና በየቀበሌው በርስ በርስ ጦርነት ተጠምዶም በየዕለቱም አላስፈላጊ መስዋዕትነትን የሚከፍልበት ሞቱም መርዶም የማይነገርበት ጊዜን አሳልፎ አያውቅም። ይህንን በተመለከተ ደግሞ የሰራዊቱ አባላት ሊደርስባቸው የሚችለውን የአዛዦቻቸውን እርምጃ ጭምር ተጋፍጠው በተለያየ ጊዜ የተናገሩት ነው። ይህ ግን በአንዳንድ አመራሮች ጭምር የሚነገር ሆኗል። ከዚህ በፊት አንድ ወታደራዊ አመራር በምክር ቤት ተገኝተው ፖለቲከኞች ወታደሩን ከዜጋው ጋር እያጋድላችሁ እስከ መቼ በሚል ተናግረው በዛን ወቅት መነጋገሪያ ሆነው እንደነበር የሚዘነጋ አይሆንም። ከሰሞኑ በሰሜን ወሎ ዞን በወልዲያ በተዘጋጀ አንድ መድረክ ላይ አንድ ሌላ አመራር ይህንኑ ሲ ያነሱ መሰማታቸው ምን የተገለጸው፣ እኒህ ወታደራዊ አዛዥ በቅርቡ የተቋቋመው የ11ኛ እዝ አመራር የሆኑት ኮሎኔል አክሊሉ የተባሉ ሰው መሆናቸውም ታውቋል። አንድ በስብሰባው የተደረገውን ውይይት በተመለከተ መረጃው እንዳላቸው የገለጹልን ምንጭ እኒህ አዛዥ ለተሰብሳቢዎቹም የህዝቡ ሰላም እጦት የሰራዊታችን ዋነኛ ጭንቀት በመሆኑም እስካሁን እየተዋጋን ነው። ነገር ግን ይህ ሰራዊትም ይደክመዋል። ቆም ብለን እናስብ። አሰልቺ ሁኔታ ውስጥ ነው ያለነው ነው። ጦርነት ሊበቃ ይገባል። ችግሩም በንግግር ሊቋጭ ይገባል። ህዝቡም ሚደግፈን ሲሉ መደመጣቸውን አረጋግጧል። እንዲህ ያሉ ወታደራዊ አመራሮችን ንግግር ግን አለቆቻቸው በሰሞነኛ የመድረክ ንግግሮቻቸው ላይ የሚደግፉት አልሆነም። በዛው ከተማ መድረክ ላይ የተገኙት ሜጀር ጀነራል ተስፋ ያያሌው እነዚህ ፋኖ የምትሏቸው ጀግና ሳይሆኑ ወንጀለኛ ናቸው፣ እርምጃ መወሰድ አለበት በሚል የገለጹት ቀዳሚው አብነት ነው። ደብረ ብርሃን ላይ የተገኙት የኮማንዶና አየር ወለድ አዛዡ ሌትናንት ጀነራል ሹማብደሳም የጠቅላይ ሚኒስትሩን የቆየ የጦርነት ቅስቀሳ አገላለጽን ተጠቅመው የናጡት ነካሽ ባንዳዎች እያሉ ሲያብራ መብራሩን የተሰሙት ከዛም ግባተ መሬታቸው ይፈጸማል ወዘተ የሚል ዛቻን ነው ያቀረቡት። የሰሜን ምዕራብ አዛዡ ሌትናንት ጄኔራል ብርሃኑ በቀለም ከትናንት በስቲያ አንድ መድረክ ላይ ተገኝተው ባዳዎች ባንዳዎችን በመጠቀም በጦርነት አዙሪት ውስጥ እንድንቆይ ይፈልጋሉ፣ ይህንን እያከሸፍን ነው የሚል ማብራሪያ ያቀርቧል። የአማራ ክልሉ ጦርነት ጥቂት ለማይባሉ ወታደራዊ መኮንኖች የገቢ ማስገኛ መንገድ እንደሆነላቸው ተደጋግሞ የሚገለጽ ጉዳይ ነው። በትግራይ የብልጽግናው ድሮኖች ጉዳይ እያነጋገሩ ነው። የጠቅላይ ሚኒስትሩ አማካሪ ዳንኤል ክብረት የምናስቀይረው አጀንዳ የለም ብለዋል። ተቋማዊ አሰራር መርሕና ሕግ የማይገዛው አገዛዝ ባለቤት የሆኑት አብይ አህመድ የፕሪቶሪያውን የሰላም ስምምነት የግለሰቦች ስምምነት አድርገው ማቅረባቸው ያላቸውን መረዳት በግልጽ ያሳየ ነበርም። ስምምነቱ በሕወሓትና በፌዴራል መንግስት መካከል የተደረገ መሆኑ ግልጽ ቢሆንም እሳቸው ግን ከነጌታቸው ረዳ ጋር ያደረጉት እንደሆነ አድርገው ማቅረባቸው ይታወ ይወሳል። ከዛም ትግራይ ሲራብም ቁጥር ያጋንናሉ ሲገደሉም ቁጥር ያጋንናሉ ብለው ባካሄዱት ጦርነት አንድ ሚሊዮን ሰው አልሞተን ብለው ተናግረዋል። ለመሆኑ ስንት እንደገደሉ ያምኑልናል የሚለውን ባያነሱም፣ የሆነ ሆኖ አሁንም ከአንዳንድ የፓርላማ አባላት መቼ ነው ጦርነት የሚከፍቱልን የሚል አንድምታ ያለው ጥያቄ የቀረበላቸው ጠቅላይ ሚኒስትሩ ባለፈው ክረምት ድሮኖችን ትግራይ ላይ አሰማርተው እንደነበር አስታውሰዋል። ኢትዮፎረም ፎረም የትግራይ አመራሮችን እስራኤል የኢራን አመራሮችን ለመግደል እንዳደረገችው ሁሉ እኔም ያንኑ አድርጋለሁ በሚል በመቀል እና በሌሎችም የክልሉ አካባቢዎች ሰዓታትን የተሻገረ የድሮን ቅኝት ባሳለፍነው ሐምሌና ነሐሴ ወራት ማከናወናቸውን መዘገቡ አይዘነጋም። ዛሬ ደግሞ ጠቅላይ ሚኒስትሩ ወደ ትግራይ ድሮን መላካቸውን አምነው ግን ድሮኑን የላኩት እርሻ ስራቸውን ልናየላቸው ነው ሲሉ ተሰምተዋል። በዘንድሮ ክረምት እርሻ ለማየት በድሮን ትግራይ በስፋትን በር ነበር እና በጣም የሚገርም ነው። ማሳ ያለው ውሃ ዝናብ ነው የምታዩት። ከፍተኛ ስለነበረ ከፍተኛ እርሻ ይታያል። በንጽጽር በኢሜጅ የወሰድናቸው መረጃዎች የሚያሳዩት በትግራይ የተሻለ ምርት እንዳለ ነው። ይህ ድሮን የምልከው ለግብርና ስራ ነው። ንግግራቸው ከ2013 ጦርነት በፊት ወደ ትግራይ የምንልከው ማስክና ደብተር ነው ብለው ታንክና የጦር ጀትን ተክተው እንደላኩ ካለው ሁነት ጋር እያነጻጸሩ ያቀረቡት ግን አልጠፉም። የብልጽግናው ፕሬዚደንት ያደረጉት የዛሬው የፓርላማ ንግግር ድጋፉ በዛው በፓርላማ ብቻ የተገደበ አልሆነም። የቤተ መንግስት ተላላኪዎቻቸውና መልዕክቱ ደጋግመው ያቀረቧቸው ተረት ተረቶች አቅራቢያቸው እንደሆኑ የሚታመኑት ዳንኤል ክብረትም ይህንኑ አስቀጥለውታል። ብልጽግና ደጋግሞ ቀይ ባህር ቀይ ባህር የሚለው በውስጥ የገባበትን ችግርና አጣብቂኝን ለማስቀየስ ነው ወይንም ዳይቨርት ለማድረግ ነው በሚል የቀረበውን ጥያቄ በተመለከተም ምላሽ ለመስጠት የተከሰቱት ዳንኤል ክብረት ኢትዮጵያ ውስጥ ዳይቨርት የሚደረግ ወንዝ እንጂም ዳይቨርት የሚደረግ አጀንዳ የለም ብለዋል። ኢትዮጵያ በሕዳሴው ግድብ ግንባታ የአባይ ወንዝ የፍሰት አቅጣጫን የቀየረችው ወይንም ዳይቨርት ያደረገችው ከ11 ዓመታት በፊት ነው። የዳንኤል ክብረት ጦረኛው አገዛዝ ግን ዳይቨርት ሲያደርግ የሚታወቀው ሚሊዮን ኢትዮጵያውያንን ከመኖር ወደ አለመኖር ነው። በኦሮሚያ ክልል ሁለት ወረዳዎች በርካታ ሰላማዊ ዜጎች ተገደሉ። ሀገረ ስብከቱ በጉዳዩ ላይ መግለጫ አውጥቷል። በኦሮሚያ ክልል አርሲ ዞን ሁለት ወረዳዎች በታጣቂዎች ከተገደሉት ምዕመናን መካከል አምስቱ የአንድ ቤተሰብ አባላት እንደሆኑና ከዚህ ቀደምም በጃጁ ወረዳ በታጣቂዎች የታገቱ ሰዎች እንዳልተመለሱም የአርሲ ዞን ሀገረ ስብከት አሳውቋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የኦሮሚያ ክልል አርሲ ዞን ሀገረ ስብከት እንደገለጸው፣ ሆኖም በሰሞነኛው ጥቃት መርቴና ጉና ወይም አባጅማ በተሰኙት ሁለት ወረዳዎች ላይ የሟቾቹ የቀብር ስነስርዓት ተፈጽሟል። ጥቃቱ የተፈጸመው ጥቅምት 13 እኩለ ሌሊት አካባቢ መሆኑ ገልጾም፣ በማሳያነት በመርቲ ወረዳ ከተቀበሩት ውስጥ ከአንድ ቤተሰብ ውስጥ አምስት ሰዎች ተገድሏል፣ ሚስትና ሁለት ልጆችን ጨምሮ ብሏል። ይህንን ያሉት ለደህንነታቸው ሲባል ስማቸው እንዲ መገለጽ ያልፈለጉ የሀገረ ስብከቱ አመራር ትክክለኛ የሟቾችን ቁጥር ለመግለጽ አስቸጋሪ ነው ይላሉ። ይሁን እንጂ በዚህ ጥቃት የተገደሉ ሰዎች እስከ 14 እንደሚደርሱ መረጃዎች ያመለክታሉ። ይህንን ጥቃት በአካባቢው የሚንቀሳቀሱ እናም እነዚህ አካባቢው ነዋሪዎችም የሸኔ በሚል የሚገልጿቸው ታጣቂዎችን ተጠያቂ ያደርጋሉ። ይሁን እንጂ የኦሮሞ ነጻነት ሰራዊት በስፍራው የሚንቀሳቀሰው የበልጽግናው መንግስት ታጣቂ ኃይል መሆኑን ገልጾ ከዚህ በፊት በእንዲህ ያሉ ማንነትና ሃይማኖታዊ ምክንያት ያላቸው ግጭቶችና ግድያዎች ላይ ተሳትፎ እንደሌለው ገልጾ እንደሚያውቅ ይታወሳል። በሱዳን ኤልፋሽር ከተማ ከሁለት ሺ በላይ ሰላማዊ ዜጎች ተገደሉ። የሱዳን ፈጥኖ ድራሽ ኃይሎች በምዕራባዊ የሀገሪቱ ክፍል የምትገኘው ኤልፋሽር ከተማ ከተማን ሙሉ በሙሉ መቆጣጠራቸውን ተከትሎ የወጣ ሪፖርትም ሆኗል። የዜና ምንጮች እንደሚሉት ጎሳ ላይ ያነጣጠረ ጥቃት ዛሬ በከተማዊቱ ሲከናወን ውሏል። በዚህም በጥይት ተደብድበው ከተገደሉ ከሁለት ሺ በላይ ሰዎች መካከል አብዛኞቹ ሴቶችና ህጻናት ስለመሆናቸውም ተዘግቧል። እንደ ተባበሩት አረብ ኤምሬቶችና የአዲስ አበባው አገዛዝ ጭምር እንደሚደገፍ የሚነገርለት የሱዳን ፈጥኖ ደራሽ ኃይል በምስራቃዊ ሱዳን 260 ሺህ ገደማ ነዋሪዎች ይኖሩበታል በምትባለው ኤልፋሽር ከተማም ለወራት በከበባ ውስጥ ካቆያት በኋላ መልሶ እንደተቆጣጠራት ትናንት አሳውቆ ነበርም። ነገር ግን ከተማዋን በተቆጣጠርም በአንድ ቀን ውስጥ የሱዳን ጦር ደጋፊዎች ናቸው በሚል በትንሹ 20 የሚሆኑ ያልታጠቁ የከተማ ነዋሪዎችን ገድለዋል ተብሏል። አብዛኞቹ በጥይት ተደብድበው የተገደሉ ሰዎችም ሕጻናትና ሴቶች ናቸው። በሺዎች የሚቆጠሩ ያልታጠቁ ሰዎች የተገደሉትም ትናንትና ከትናንት በስቲያ ነው። ኤልፋሽር ከተማ በፈጥኖ ደራሽ ኃይሉ ተከባ ከቆየች ከሁለት ዓመት በላይ ሆኗል። በቅርብ ሳምንታት ውስጥ ግን ነገሮች እንደገና ተባብሰዋል። ቀደም ሲል ብርቱ ረሃብ የነበረ ሲሆን ከከተማዋ ለመውጣት የሚፈልጉ በርካታ ተስፋ የቆረጡ ሰዎች ነበሩ። ከቻድ በኩል በ200 ኪሎ ሜትሮች ርቀት ላይ በዳርፉር ግዛት ውስጥ በምትገኘው ኤልፋሽር ከተማም በረሃብ ለተጎዱ ነዋሪዎች የሚላስ የሚቀመስ ከገባም ወራት ተቆጥሯል። ከተማይቱ በፈጥኖ ደራሽ ኃይሉ ሚሊሻዎች ለወራት ተገባም፣ ነዋሪዎችም ከውጭ ዓለም ተነጥለው ቆይተው ነበር። እነሆ ከሰሞኑ ይሄው የፈጥኖ ደራሽ ኃይል ከተቆጣጠራት በኋላ ደግሞ በሺዎች የሚቆጠሩ ሰዎችን ረሽኗል። የሱዳን ፈጥኖ ደራሽ ኃይልን በአዲስ ግስጋሴ ውስጥ እንዳለ እየተነገረ ይገኛል። የሱዳን ጦር በበኩሉም በሰሜን በምስራቅና ማዕከላዊ ሱዳን እንዲወሰን ተገዷል። ያ ማለት ደግሞ ከሱዳን አጠቃላይ ግዛቶች አንድ ሶስተኛውን አጥተዋል ማለት ይሆናል። የተባበሩት መንግስታት ድርጅት ግጭቱ በከፋ ሁኔታ እየተባባሰ ስለመምጣቱ አሁን ያለው ነባራዊ ሁኔታ አመላካች ነው ብሎታል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን